ሀና ጓደኛዋ ከደሴ ሳምህ ሰፕራይዝ አረጋት መጥቶ እንግዲህ ኤልያስ የሀና ጓደኛ አዲስ አበባ ሁለተኛ አላይም ብሎ ነበርና ነገር ግን ሀና ስለናፈቀችው ዛሬ በድንቅ ሳይ ነገዳት መጥቶ ሰፕራይዝ አርጓታል ማለት ነው። በጣም ደስ ቦታልን፣ ተጨንቃለች ሀንችው። እንዲሁም ጆሮ እንግዲህ ጠፍቶባቸው የሀና አባት በጆሮ መጥፋት በጣም አዝኗል። እንግዲህ ጆሮ እህቱን ለሀና ልኳት ነበር። ቁጥርም ሰፈርም ሰጥቶ የጆሮ እህትና ደግሞ ሀና ሊታወቁ አልቻሉም። ቢታወቁም ደግሞ የጆሮ ስሙ የልጅነሱ መዝገቡ ስለሆነ መዝገቡ ደግሞ አሁን ተቀይሮ ጆሮ ስለሆነ ሀና ደግሞ ይታወቀችው በጆሮ ስለሆነ መዝገቡ የሚባል ሰው የላከኝ ስትላት ሀናን እንግዲህ የጆሮ እህት መዝገቡ የሚባል ሰው አላቅም ብላ ሊታወቁና ለጆሮ ሊደርሱለት እንግዲህ አልቻሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ ድን ሰዎች ለታችሁ ከኔ ጋር ሰላም። አልሐምዱሊላህ ረቢል ዓለሚን። በየላችሁ በሰላማችሁ ብዝት ይበላችሁ። እንግዲህ ሀናን የጆሮ ንህት ለማገኘት ስትወጣ በጣም ስራ ነበረችና በጣም ጨነቃት። ስራውን ታለ መውጣት ማለት ነው። እንግዲህ እንዲዛ ስትጨናነቅ ምናሴ መልካሙ ልጅ ደግሞ እኔ እሰራዋለሁ ያንችን ስራ ውጭ፣ ችግር የለም ብሎ እንድትወጣ ፈቀደላት ማለት ነው። ነገር ግሷ ደግሞ እናት እኮ ሲመጡ ቁርስ ማዘጋጀት አለብኝ ብላ ተጨነቀች። ነገር ግን እሱ እኔ ሰረዋለሁ ችግር የለውም ውጭ ብሎ ፈቀደላት። የላት ተወጣ በኋላ ግን ወደ ጆሮሆት ጋር ስትሄድ ያጋጠማት ስልክ ግን ኤልያስ ነበር የደውላት ማለት ነው። ኤልያስ እንግዲህ ሲደውላት መጣ ብላ ወደሱ ነበር የሄደችው የጆሮ ንህትታ ማለት ነው። ከዛ ከኤልያስ ጋር ተቀመጣ ከሰላም ካለችው በኋላ እንደገና ስልክ ሲደወልባት እንደገና ደንግጣ ስልክ ሌላ ሰው ነበር የመጣው ላገኝ እናንተ ስትደውል ይመጣው በቃ መሄድ አለብኝ ብላ ከሱ ጋር በፍጥነት ሄደች እና በአስፈለገ ሰዓት ነበር የመጣው። እንግዲህ ስለመጣ ደስ ብሎኛል ብላ ተሰናበተችው። ማነው ነው ግን ያው ስለናፈቀች ግን በጣም ቅር ሲላት ምን ሆነች ነው የሆነ ነገር ተፈጥሮ ነገር እያለ እንደ ስላታይ ያው ስለናፈኩ ነው እያለች ስትለው። ከዚያ በኋላ እንግዲህ እሱም ደግሞ የተገናኙበትን የመጀመሪያቸውን ታሪክ እያስታወሰ በጣም እያሰበና እየተጨነቀ ነበር። ኤልያስ ማን ነው? ኤልያስ እንግዲህ እንግዲህ ኤልያስ ወደ ጓደኛው ጋር ሄዱ፣ ወደላላ ጋር ሄዱ። ተጨንቃለ በጣም እያለው ነበር። ምን ሆነ ይሆን ጠየካትም እንዴ ሲለው፣ እትነግሬ ጓደኛ አይደለችም እያለው ነበር። እና አይ አባቷ እኔ ጋ መጥቶ ነበር፣ ጆሮ ጠፍቶባቸው ፍለጋ ይዘው እያለው ነበር። የዚህን ክን ያክል ግን ሀናና ጆሮ ይቀራረባሉ ማለት ነው እያለው ነበር። አዎ አንድ ላይ ስለሚኖሩ ወይም ደግሞ እሷ ስራ ስትል አባቷን ስለሚያግዘው ይቀራረቡ ነበር። ለዛ ነው እያለው ነበር። ሀና እንግዲህ ከጆሮ እህት ጋር ተገናኝታ ያው ብትገናኝም መዝገቡ ስለሆነ የፊት ስሙን መዝገቡ ብሎ ስለሆነ የምታውቀው እህቱ ደግሞ ጆሮ የሚባል ስለማታቅ በስም እንግዲህ መቀያየር ሊታወቃቸው ማነው ሀና ስትቀርባት ደግሞ የፍቅር እንግዲህ የጆሮ እህት አባቷን በቀደም ስለታወቀችው ምንገላይ ሳግኝታው አባቷ ጋር እየሄደች ነበር እና ልጁ ሆን ብታስታውቀው ደስ ይለኛል እያለቻቸው ነበር እና እንደውም ስልክ ደውዪለት እና ታወቁ እያሉ ስልክ ሲነግሯት እሷ ደውለች ማለት ነው። ቢገናኙም ግን ለጆሮ የጆሮ እህት እና በስም ስህተት ሊታወቁ አልቻሉም ማለት ነው። እንግዲህ ሀኒ ስራ ትታ ነበር የሄደችው። ከዚያ በኋላ እንግዲህ ምናሴ እየሰራ ኩሽና ወይዘሮ የሚላካ ሰላም ጋር ወዲህ ሲመጡ ምን እየሰራህ ነው? ደግሞ ኩሽና እያለጡ ነበርና ሁለቱም ሰላም፣ ያው አሁን ላይ የጸባዋ ታስተካከል እንደበፊቱ አይደለችም። በፊት እንኳን ለሀና የሚቆመው ምናሴ ብቻ ነበር። አሁን ላይ ደግሞ ሀና ከብዙ ጉድ ውስጥ ስለወጣቻትና መሥዋዕት ስለከፈለችላት ለሰላም ብዙ ነገር ስለአደረገችላት ከሀና ጋር ፒስ ሆነዋል፣ እና ምናሴ እንደኛ ሰላም ይያዝን ይችላል አሁን ላይ ማለት ነው። ምንም ክፍተት የለባቸውም ማለት ነው። ሰላም እንግዲህ መከራ እንዳንድ ጊዜ ችግርም ሰው ያስተካክላል። በችግር ጊዜ ሰው ሲደርስ ያው ያንን ሰው መርሳትና ለዛ ሰው መቆርቆር እንጀምራለን። ሰላም አሁን ተስተካክላ ለሀና በጣም ቀኝ ሆናለች ማለት ነው። ሀና ስትል እንግዲህ እናይቱ ወደ ውጭ ሰው እታገኝ ስልክ ተደውሎበት ወጣለች ትወጣለች። ሰላ እንግዲህ በጣም ነበር ወይዘሮ ሜላት የተቆጣችው እዚህ እኮ የሚከፍላት ልሰራ ነው እንጂ ውጭ ልወጣ አይደለም። ስራ አንተታ እንደተወጣ ለሌላ ምንድን ነው ግን አንተ የሷን ስራ ምትሰራው እያለች ምናምን እራሴንም እየተቆጣች ነበር ማለት ወይዘሮ ሜላት እና ከቤተ ክርስቲያን ከቤተ ክርስቲያን በጧ ነበር ነው የመጡት። አሁን ከቤተ ክርስቲያን መተሽ እንዴት እንደዚህ ነውስ ንግግር ትናገሪያለሽ እናቴ እያለቻት እያለች ነበር። ግን ለምንድን ነው እንደዚህ ዛሬ ዘና እያለች እየተከራከረች አልነበር፣ ሰላም ማለት ነው ዘና እንድትል እኮ አይደለም እንድትሰራ እኮ ነው የቀጠልኳት፣ ስትል እንግዲህ አሁንም እኮ ሰላም ዘና እኮ እያለች አይደለም፣ ያጋጠማትን አናቅም። ስልክ ከደውልና ንወጣችሁ እያለች ነበር። ደውልላት ከደወለችላት፣ አለበለዚያ ደግሞ እራሴ እደውልላታለሁ ስትላት፣ እንግዲህ እደውልላታለሁ እሺ እያለች ነበር እና ታጠገቡ፣ ተስታስተር ግን መደወል ስልኩን አንስታ አልደወለችላትም። ሰላም ማለት ነው የዝክን ያከል ሰው መልካም ሲሆን ተመጥፎ ወደ መልካም ሲቀየር ሰላምን አየሁኝና ወይዘሮ ሚራት እንግዲህ እየተቆጣች ነበር ማለት ነው። አንዳንድ ጊዜ ያው ነገራቶች ሲያልቁ የማናስተው ሰዎች አሉ። እንግዲህ ሰላምን ያለያነቻት ሀና ለዛ ቤት ሰላም መፍጠር፣ ልጆቿ ጋር እንድታረቅ ሰላም እንድትፈጥር ሀና ናት ዋናው። ወንዚ ለወይዘሮ ሚራት እያደረገች እና ልጆቿ ይቅርታ እንድጠይቋት እና ከልጆቿ ጋር ሰላም እንድትፈጠር ብዙ ነገር መጽሐፍ ከፍላለች ሀና ማለት ነውና ከዚያ በኋላ እንግዲህ ኤልያስ ከተረጋ ሄዶ ያለውን ነገር ነግርሃለሁ፣ ስለ ሀና ያለውን ነገሩም ነግርሃለሁ እያለ እንግዲህ ኤልያስ ወደ ቤት ወሰደው ማለት ነው። እንግዲህ የሀናማ አባት ተረጋ ሄዶ እንግዲህ ደለራጋ ጆሮ ለምን እንደጠፋ ሲጠይቀው እሱ እንደማያውቅና እስኪ ጓደኞችን አፈላልጋለሁ ብሎ ተመለሱ ማለት ነው እንግዲህ ኤልያስ የሀና ናፍቆት አዲስ አበባ አምጥቶታል። ሀናም ደግሞ በናፍቆት እንግዲህ እያለቃቀሰች ነው ወይዘሮ ሜላት ደግሞ አሁን ቤት ስትገባ ምን ታስቀይማት ይሆን ወላ እነሰላም እንዳወደሙ በሰላም ትቀበላት ይሆን ሀኒ አሁን ሁለተኛ ችግር እንዳይገጥማ ነው። ግን ያው ሰላም ና ምናሴ ስላሉ ምንም አትሆንም። ከብር መላጋን አትጣለም እያስባለሁኝ ምናሴ ና ሰላም ያው አሪፍ ልጆች ናቸው። እንግዲህ ኤልያስ ለሀኒ ደርሶላታል። ግን ኤልያስ አሁን ከጆሎጊ ያለውን ነገር ሲሰማ ወይም ደግሞ ያለውን ታሪክ ያው አይነግረውም። ግን ሙሉ ታሪኩን ሀናም ደግሞ እነግርሃለሁ ያለችው ነገር አለ። ምን እንደምትነግረው አናውቅም። ብቻ እንግዲህ ሀኒዬ ጓደኛዋን መጥቶ አለ። ቀጣውን ደግሞ ፓርትና ለውድ ቤተሰቦች ብቻ ዝድረማ ደስ የሚለው ነገር ይሄ ምናሴ ነው። ምናሴ መልካምነት ከመጀመሪያ ፍትሁን ድረስ ያለውን ነገር አስተዋይ መሆኑን ሁሉ ነገር በቃ መልካምነት ደስ ይላል ማለት ነው። ሰላም ተቀየራለች። በጣም ደስ ይላል። ይህ ድራማ ግን እንደዚህ በቃ በጣም ብዙ እንትን ይሰጣል፣ ብዙ ትምህርት ይሰጣል። ሰብስክሪን ሽን እየረጋችሁ ቤተሰብ ቤተሰቡን ውድ ቤተሰቦቼ ማለት ነው። ቀጣኝ ጠብቅ